ሰላም እንዴት ናችሁ? ውድ እና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ባላችሁበት በአለም ዳርቻ ለምትገኙ ለሰው ዘር ሁሉ ሰላምታዬ በያላችሁበት ድረስ። ዛሬ እንግዲህ እንደተለመደው በፅናት ድራማ በክፍል መቶ ሰባ ሁለት ተከስተናል ማለት ነው። ሰኒ እንግዲህ ከታገተች እጅጉን በጣም ሰነባብታለች ቀናቶችን ማለት ነው። እንግዲህ ቢወጡ ቢገቡ ለፖሊስም ቢያሳውቁ ነገሩና ጉዳዩ ሰኒ ምን እንደገጠማትና የት እንዳለች አይታወቅም ነበር። በባለፈው ክፍል እንግዲህ ሰኒ ለእህቷ ስልክ ስትደውል ነበረ። ለእህቷ ስልክ የደወለችውም እንግዲህ አግቶ እየጠበቃት ያለው ሰው እባክህን ደሜ ወረደ መሰለኝ እና ጁስ ነገር እፈልጋለሁ በማለት ጁስ ሊገዛላት እንግዲህ ከቤት ሲወጣ ስልኩን ትቶ ነበረ የወጣው ያንን ስልኩን እንግዲህ በታሰረው እጇ እንደምንም ብላ እንግዲህ ወደ እጇ አስጠግታ ከእጇም ወደ ጆሮዋ ለእህቷ ስልክ በመደወል በተደጋጋሚ ብትደውልላት እህቷ ስልክ ልታነሳ ፈቃደኛም አልነበረችም። ማንም ሰው እንዲያናግራት አትፈልግም። ራኬብ እጅግ በጣም እንግዲህ በሰኒ በአንድ ፍሬ እህቷ እንግዲህ በመጥፋት ተበሳጭታለች እና ጥሩ ሙድ ላይ አልነበረችም። በዛ ሰዓት በተደጋጋሚ ስልክ ሲደወል ይሄ ስልክ ደግሞ የማን ነው? በተደጋጋሚ ይደውሉብኛል፣ እኔ ግን የማውራቱ ፍላጎት የለኝም፣ በማለት እንግዲህ፣ እንዳጋጣሚ ከቅዱስ ጋር መኪና ውስጥ ነበሩ። ቅዱስም እባክሽን አንሺው ሰኒ ልትሆን እኮ ትችላለች፣ በማለትም እንግዲህ እውነትህን ነው ሊሆንም ይችላል፣ በማለት ስልኩን ስታነሳ፣ እህቴ በማለት እንግዲህ ሰዎቹ ይዘው ነው ብላ እነንትላ እያለች ወሬውን አውርታ ወይንም ለእህቷ የሆነችውን ነገር ሳትነግራት ያ እንግዲህ ክፉ የሆነ ስፒድ እንግዲህ መጥቶ ከጆሮዋ ላይ ስልኩን ይነጥቃታል ማለት ነው። እናም ራኪብ እጅጉን በጣም እንግዲህ በሰው እጅ እንዳለች እና ሰው እንዳገታት አረጋግጣለች ማለት ነው። የተደወለውንም ስልክ ቁጥር እንግዲህ ይዛ ለፖሊስ እንግዲህ አስረክባለች። ነገር ግን ሰኒ እንግዲህ ልትደርስባትም ልታገኛትም አልቻለችም ማለት ነው። እናም እንግዲህ ስፒድ ድጉም በጣም ያነጫንጫዋል ከኪያም ጋር ማለት ነው። አሁን ላይ እንግዲህ ማንነቱንም ነፃ እያደረገ ይገኛል። እናም እንግዲህ ቤት ውስጥ ሲጋራ ምናምንም እያጨሰ ነው እኪያ ፊት ማለት ነው። ኪያም በጣም ተማራ ተማራና ተናዳ ለምንድን ነው እዚህ የምታጨሰው ቤት ውስጥ አፈነን እኮ ለምን ውጭ አታጨስም? በማለት እዚህ ቤት ውስጥ ለአንቺ መብት እንዳለሽ ሁሉ ለእኔም መብት አለኝ በማለት እንግዲህ ያናግራታል ማለት ነው። እንግዲህ ቁጡና በቃ አምባገነን እየሆነ ማንም ሰው እንዲናገረኝ አልፈልግም እያለ እንግዲህ ያው ስፒድ እንግዲህ በቀሉን ቀጥሏል ማለት ነው። ደግሞ ደስ የሚለው ነገር እንግዲህ ኪያን ስፒድ ይወዳታል። ያው እንግዲህ እህቱ መሆኑንም መሆኗንም ያውቃል ማለት ነው። እናም እንግዲህ እችኮ ምርጥ ናት እያለ እንግዲህ ብቻ አሁን ላይ ሰኒን በዋነኛነት አግተው እንግዲህ እያሰቃዩት እየደበደቧትም የሚገኙት ያንን ሚና የሰጠችሽን እንግዲህ ወረቀት አምጪ ካርታና ፕላኑን ብሏትን በተደጋጋሚ እንግዲህ አስጨንቅ ተብዬው በጥፊ ቢመታትም፣ እጇን እንግዲህ በሲጋራ ቢያቃጥላትም ፈጽሞ እንደ ወሬ ሳይ ከዚህ ቤት ይወጣል እንጂ እኔ ልሰጣችሁ አልችልም በማለት እንቅጩን እና ቁርጡን ትነግራቸዋለች ማለት ነው። በገጠራማው አካባቢ ደግሞ እንግዲህ ኒናና ብርቄ ያው ጥሩ ጓደኛሞች ነው እንግዲህ በተለይ ደግሞ እየጠጡም እየሰከሩ ነው። በባለፈው ክፍል እንግዲህ ብርቄ ከበዛብህ ተደበቅኩ ብላ እንግዲህ ነጽናት ቤት መጥቶባቸው። እንግዲህ ከተሰማ ጋር በነ ፅናት ጓዳ ውስጥ እንግዲህ ተደብቀው ሳለ ትንሽዬ የሃይላንድ አረቄ ያዘች ትመለከትና ጎንጨት ንበላት እስኪ ተሰማ ብላ እሱ ሳይፈልግ ታደፋፍረውና ጎንጨት ብለው እንግዲህ ያችን አረቄ ጭልጥ አርገው ጠጥተው ነበር። እንግዲህ በባለፈው ክፍል በጣም ኒናም ያስቀመጠቻትን አረቄ ስለተጠጣባት ተናዳ ጥንብስ ብለው እንግዲህ ሰክረውም እንግዲህ አንድ ላይ እንግዲህ ሁለቱም እየተደጋገፉ ጽናትም ከቤት አባራቸው ነበረ። ያንንም እንግዲህ በአይኑ በዛብህ ተመልክቷል እና እጅጉን በጣም እንግዲህ ብርቄ እየጠጣች እየሰከረች እንደምታስቸግረው በጣም ሰልችቶታል። እንደ ተለመደው እንግዲህ ብርቄ በሌለኛው ቀን ወደ ነጽናት ቤት እንግዲህ ጎራ ብላለችና ኒና ንባክሽን ፍራንኩ ከኔ ነው፣ ያችን እስኪያረቄ ወዳትን መወዳትን አምጭልኝ ስትላትም ኒናም እባክሽን ተይኝ፣ አልፈልግም በማለትም እንግዲህ ብትናገራትም፣ ነገር ግን ብርቄ የኒና ጓደኝነት ተመችቷታል። እናም እንግዲህ በዛ አጋጣሚ ጽናት ትከሰትና፣ ጽናትዬ፣ ቆይ ምንድን ነው የምትሰሪው? ለምንድን ነው የምትመጪው? ብላ ብርቄን ብትጠይቃትም እንግዲህ ብርቄ ያው እናንተ ጋር ልጫወቱ የሚው የመጣሁት እያለችው ነበረ ስትል የነበረው ጽናት እንግዲህ የበዛብህንንም ሆነ የበዛብህ ቤተሰቦችን አትፈልጋቸውም ለእነ ጽናት መጥፎ ሰዎች ስለሆኑ እሷም እነሱን ማቅረብ አትፈልግም ማለት ነው እና ሰላም ልላችሁ መጥቼ ነው ስትል የምን ሰላምታ ነው የምን አረቄ ነው ዛሬም ልጠጡና ልትሰክሩ ነው እንደ ስትል እንግዲህ ጽናት ኧረ በጭራሽ በቃ እኔ አልኮርን አልጠቀምም ከዚህ በኋላ ከአልኮል ነፃ የሆኑ ለምሳሌ ቡና በቃ ላፍላ ስትል እንግዲህ ኒና አይቻልም በቃ ሰላምታ ከተባባላችሁ በቂ ነው። ሌላ ነገር አስፈላጊ አይደለም ብላ እንግዲህ ፊት ነስታቸዋለ ማለት ነው ጽናት። እናም እንግዲህ ከኒና ጋር ሁሌም እንግዲህ ኒና ስለምታናድዳት ጽናትን ጽናት እንደ ማኩረፍም እና እንደ መበሳጨትም ትልባታለች። እናም እንግዲህ በቃ ብርቄ እኔ እኮ ወደዛ ወደማልፈልገው ዓለም እኮ ልሄድ ነው እያለች ስትነግራትም ለብርቄ የት ነው የምትሄጂው? እያሎችም እንግዲህ ስትጠይቃት ጽናትና ኪራ እንግዲህ ወደዛ መመለስ ይፈልጋሉ እሷ ማለት ነው። እናም እንግዲህ ኒና መሄድን ደግሞ አትፈልግም። አቃጥልሽ፣ ደደፊኝ እኮ ነው። እዛ ቤቱን ጠብቂ ብንልሽ ቤቱን ትተሽ መጣሽ። እዚህም እንደዚሁ በቃ ያልሆነ ነገር እየሰራሽ እኮ አቃጥልሽኝ፣ ስትልም ጽናት እኔ እኮ ሕይወቴን ለመታደግ ብዬ ነው ከዛ የመጣሁት። ቤቱን መጠበቅ እኮ አቅቶኝ አይደለም አለች ሚና። ከረጅም ጊዜ በኋላ ምን ማለት ነው ብላ እንግዲህ ጽናትም ምን የተፈጠረ ነገር አለ? ምንድን ነው ችግሩ? የት ነው ብላ ስጠይቃት ነገሩን እንዲህ ነው ብላ ልትጀምርላት ስትል፣ እንግዲህ በዛብህ እና ኪራ ደግሞ በዛ ደስ በሚል ነፋሻ አካባቢ ላይ እንግዲህ ተገናኝተው በዛብህ ጥሩ መስሎ እነሱን መቅረብ ይፈልጋል እያስመሰለ፣ ይህንን ነገር የማይዋጥለት ኪራ እንግዲህ ሙልጭ አርጎ ይሰርበዋል። አንተ ሌባ እያልክ እያለ ምንህን ሰርቄ ነው እንዴት ሌባ ትለኛለክ? ቢለውም እንግዲህ በዛብህ አንድ ሰንጋ ሙሉ እንግዲህ ከብቶችን እየነዳ የሰረቀው ማን ነው? ከዚህ በላይ ስርቆት አለ እንዴ እያለ ኪራም እንግዲህ ለበዛብህ አንተ ሌባንክ እያለውም ነበር። በዛብህም በጣም ተናዶ ይዞ በሚንጎባልለው ከዘራ እንግዲህ ኪራን መቶታል ማለት ነው። መቶት እንግዲህ ኪራ ወርቆ ተዘርሮ ዴቭ ደርሶለት እንግዲህ ጽናት፣ እያለ በመጣራት ኪራ ወርቋል ብሎ ይነግራታል። ጽናትም ከኒና መስማት የፈለገችውን ነገር ሳያልቅ ኒናም ሳትናገር ኪራ ወደቀች ስትባል በጩኸት እንግዲህ በድንጋጤ ወደ ኪራ አምርታለች ማለት ነው እንግዲህ የክፍል መቶ ሰባ ሁለት ይህንን ተመልክተናል በእነ ናሁም ቤት ደግሞ አሁንም እንግዲህ ወይዘሮ ዓለም የምሩንና የናሁምን ትዳር ለማበላሸት እንግዲህ ደፋ ቀና እያለች ትገኛለች በባለ ትዳር ላይ ሄደች ተደርበች ተቀመጪ እያለች እንግዲህ ጽዮንን ትጨቀጭቃታለች። ናሁምም ለጽዮን ጥሩ ፊት አይሰጣትም እና በቃ እገዣት ቁርስ ሰርታችሁ ብሉ ሲልም አትቀስቅሰኝ፣ በዚህ በጠዋቱ መደረክ አትጩፍብኝ፣ ምሩ ሳትነሳ ተነሽና ቁርስ አዘጋጁ እኔ ስራ ሊሄድ ነው ቢላትም እንግዲህ ከፈለገች እሷ ከተነሳች ሰብታን በላለን እኔ ያውን አልነሳም እያለች እንግዲህ ጽዮንም ተመልክተናታል። ጭቅጭቅ ሲያደርጋት እንግዲህ ናሆም ብድግ ትልና ወደዛ ወደ እነ ናሆም እናት ቤት ስትሄድ የናሆም እናት መልስ አዛው ቤት መቀመጥ አለብሽ፣ በአያሌው ልብ ውስጥ መግባት አለብሽ እያለችም እንግዲህ ትመክራት አለች ማለት ነው። እናም እንግዲህ አንዳንዴ በሰው ላይፍ ላይ ጣልቃ መግባት እጅጉን በጣም ምን ያክል እንደሚያጸይፍም እየተማርንበት እንገኛለን። ውድና የተከበራችሁ አድማጭ ተመልካች ይህንን ቻናል ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ያልሆናችሁ ቤተሰብ ሁኑ እላለሁኝ ለዛሬ የነበረን የጽናት ድራማ የክፍል መቶ ሰባ ሁለት እንግዲህ ይህንን ተመልክተናል እንግዲህ ሰኒ መቼ ነው ከእገታ የምትገላገለው ማንስ ደርሶ ያድናት ይሆን የሚለውን እንግዲህ እስኪ ሁላችሁም ግምት አሳብ አስተያየታችሁን ኪራ እንግዲህ በድጋሚ ወርቋል ማለት ነው ስራ እስኪ እንግዲህ በተደጋጋሚ እየወደቀ ስለሆነ አሁን ላይ እስኪ ወደ ራሱ ሲነቃ የማስታወስ ችሎታው ይመለስለት ይሆን? እናም እስኪ እንግዲህ ሁላችሁም ግምት ሀሳብ አስተያየታችሁን በኮሜንት አስፍሩልን። ሽማግሌ መላክ እንደሚፈልግም እንግዲህ ለጽናት አባት ለዋናው ለባለቤቱም ሲናገርና ሲያማክር ነበር። የጽናት አባትም ሳቅበት እና በቃ ይህንን ሁሉን ባህላችንን ዴቭ ስለሚያቅ ለዴቭ አማክረው ብለውም መልስ ሰጡ። እንግዲህ አባባ ባሉት መሰረት እንግዲህ ለዴቭ ሊያማክር እንግዲህ ጉዳዩን ጨርሷል ማለት ነው። ውድ እና የተከበራችሁ የቻናል የቤተሰቦች እንግዲህ ይህን ይመስል ነበረ የመቶ ሰባ ሁለት የጽናት ድራማ ቀጣይ ክፍል እስክንገናኝ ቸር ሰንብቱ።